ትውረድ አልቻለችም። አነቃት ታውቃላችሁ፣ ቆይታለች መሰለኝ። እወዳችኋለሁ፣ አከብራችኋለሁ። እራሳችሁን እየጠበቃችሁ እራሳችሁን ወያላ ያላ ሲሪየስ፣ ራሳችሁን እየወደዳችሁ ራሳችሁን እየጠበቃችሁ ጥሩ ጥሩ ምግብ ተመገቡ፣ ጸሎት አድርጉ። ሌላ ምን አለ? አንድ አንድ ምክር የምጨምርላችሁ በቃ ያላ ይመቻችሁ። ወዳችኋለሁ። አለሁልሽ። ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ነው አወራረድ ላይ ቅድም ልውረድ አልውረድ ስትይ ነበር። እንዴ! እንደዚህ ነው ትንፋሽ የማያጥርሽ እምህር ማለት አቤላ ማርያምን ያኔ፣ ዛሬ ላይ ብለሽ ስለገብ ማርያም በጣም ነው ደስ ያለኝ። በስመ አብ እግዚአብሔርን ያኔ እንደዚህ ነው። ስላገኘኋት ነው ደስ ይበልሽ። ዋናው እሱ ነው። ደስታሽን ነው ፈልጎት። አዎ

አዎ ትውረድ አልቻለችማ። አነቃት ታውቃላችሁ ቆይታለች መሰለኝ። እወዳችኋለሁ አከብራችኋለሁ። እራሳችሁን እየጠበቃችሁ እራሳችሁን እየወደድ ያላ ያላ ጌ ያላ አ ሲሪየስ እራሳችሁን እየወደዳችሁ ራሳችሁን እየጠበቃችሁ ጥሩ ጥሩ ምግብ ተመገቡ፣ ጸሎት አድርጉ። ሌላ ምን አለ? አንድ አንድ ምክር የምጨምርላችሁ በቃ ያላ ይመቻችሁ። ወዳችኋለሁ።